ድምጻችሁ ብንሰማ ሶስት ጥቅም አለው። እግዚአብሔር ደስ ይለዋል፣ ሰይጣን ያፍራል፣ እኛም ለመኖራችሁ ማረጋገጫ እናገኛለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበስቡ እግዚአብሔር የፈቀደላችሁ የእግዚአብሔር ቤተሰቦች ምእመናን፣ እንዴት ዋላችሁ፣ እንዴት አመሻችሁ፣ እንዴት አደራችሁ ሳይሆን እንጨርሳለን። ሰዓቱ እየሄደ ነው። ለማንኛውም እንዴት አመሻችሁ። በየጊዜው በየቦታው በየምክንያቱ የመከረን ያስተማረን ራሱ ምስጢርና ጥበብ የሆነ የምስጢርና የጥበብ ባለቤት የነበረ ያለ የሚኖር አባታችንም አምላካችንም እግዚአብሔር ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። ሰዓቱን ለመጠቀም ያህል እጥር ምጥን ሰብሰብ ሰብሰብ ባድርጌ ጥቂት ነገር እናገራለሁ። የእናንተን ጆሮ ይክፈት፣ የእኛን አንድ በት ይፍታ። በመላ በግምት የግለሰባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንድ በታችንንም ይቆጣጠር እግዚአብሔር። ትምጻ መንግስትህ ከ ከበሉ እስኪ አላይሰማ ትምጻ መንግስትህ ከ መንግስትህ ትምጣ ማን ትምጣ የማን መቼ መቼ? ዛሬ አሁን? ተዘጋጅተው የጨረስ ነው የምትመስለው። መሆኑት ልበ ሙሉነታችሁ በጣም ነው። በነገራችን ላይ መምህር ምስክር፣ ሌሎቻችሁ እንደምታውቁት አሁን ያለ ነው አብይ ጾም ውስጥ ነው አይደለም። በአብይ ጾም በስርአተ ቤተ ክርስቲያናችን እልልታና ጭብጨባ ይፈቀዳል እና በዚህ መሰረት ነው እያጨበጨባችሁ ያላችሁት ብዙ ተቃውሞ እንትኔ ግን ባታጨበጭቡ እንደው አጨብጭበን አጨብጭበን የመጣውን አይታችሁታል። እስኪ ደግሞ እጃችንን ሰብሰብ ብናደርግና እንየው። እስቲ ደግሞ እንደው እግዚአብሔርን ምን ነው አይደለም። ስለዚህ በስርዓት ቤተክርስቲያን ጭብጨባ ብዙ አይፈቀድም። ደህና መሻችሁ የትምህርቱን ርዕስ በሉት እስኪ። አቤት የማን ይሄ ቃል ሰምታችሁ ታውቃላችሁ? የት ምን ውስጥ ነው ያለው? አባታችን ሆይ ውስጥ ነው ያለው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ ነካልን በኋላ መንግስትህ ትምጣ። በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ስርዓትና መመሪያ መሰረት ታላቁ ሊቃችን፣ ቅዱሳችን፣ ክብራችን፣ ዘውዳችን ቅዱስ ያሬድ የቤተክርስቲያኒቱ አገልግሎት መልክና ልክ እንዲኖረው ደርዝ እንዲኖረው ልክ እንዲኖረው ከመስመር እንዳይወጣ ጊዜውን፣ ቦታውን፣ ሁኔታውን ያመጣጠነ እንዲሆን የአየር ንብረቱን ሳይቀር። በእውነት በጣም የሚገርመው የቅዱስ ያሬድ ምስጋና የኢትዮጵያውያንን ጠባይ የአየር ጠባዩን ጭምር ለከረምቱ፣ ለበጋው፣ ለፋሲካው፣ ለትንሣኤው፣ ለስቅለቱ፣ ለጥምቀቱ አምስት ቀን በሙሉ ለአምስቱ ቀን የሚመጥን ምስጋና አዘጋጅቷል። በእውነት ቅዱስ ያሬድ ለኢትዮጵያ ቤተ ክርስቲያን የሰጠ እግዚአብሔር ክብርና ምስጋና ይግባው። እና ቅዱስ ያሬድ በሰራልን መሰረት የኋላም ሊቃውንት የኋላም ሊቃውንት በሰሩ ስርዓት መሰረት ይሄ ሳምንት ከትናንትና እሁድ ጀምሮ እስከሚቀጥለው ቅዳሜ ከሰዓት ድረስ ደብረ ዘይት ይባላል። ማን ይባላል? ደብረ ዘይት ይባላል። ደብረ ዘይት ይባላል። እና ምንድነው ቅዱስ ያሬድ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይሄንን ቀን ቀን ሰጥታ? እንዲከበር እንዲታሰብ እንዲሰበክበት እንዲዘመርበት እንዲቀደስበት ያደረገችው ለምንድን ነው ሲባል ባለቤቱን መነሻ በማድረግ ነው። እግዚአብሔር ይመጣል። እንደ መጥቶ ነበረ ተሰቅሎ ሙቶ ተነስቶ ዐርጓል። ዛሬ በክብር ነው ያለው። እኔ በቀደም አንድ ሚዲያ ላይ እየተናገርኩ ነበረ። እዛ ላይ ያልኩትን አንድ ጥቅስ አብረን እንበለው እስቲ። የነበረው መጣ፣ የመጣው አረገ፣ ያረገው ይመጣል የነበረው ምን ሆነ? የነበረው ምን ሆነ? የመጣው ምን ሆነ? አቤት! ያረገውስ? አቤት! ይመጣል። ይሄ የኦርቶዶክሳዊት ተዋህዶ ቤተ ክርስቲያን የምስጋናዋ የትምህርቷ ውሃ ልክና መሰረት ነው። የሰው ልጅ ህይወት በክርስቶስ መጣና በይመጣል መካከል የተንጠለጠለ ነው ብለናል። እዛ ላይ ትሰሙታላችሁ። ቤታችሁ ቁጭ ብላችሁ ብታዳመጡት በእውነቱ ነገረ ስጋውያን ያስተማርንበት ስለሆነ በጣም ይጠቅማቸዋ ብዬ አስባለሁኝ። እንደምታውቁት ክርስቶስ መጥቷል፣ እንደገና ይመጣል። በልደቱና በመምጣቱ መካከል ያለው ትናንትና፣ ዛሬ፣ ነገ፣ ትማልም፣ ዮም፣ ጌሰብ። ትናንትና ዘመነ ኦሪት ነው። ዛሬ ዘመነ አዲስ ነው። ነገ ነገረ ምጻት ነው ዘመነ ምጻት ነው ካለም በኋላ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ እመጣለሁ ብሏል። መጥቶ ነበረ እመጣለሁ ብሏል። ሲመጣ ሁለት ነገሮች ላይ ዝግጅት እንዳደርግ አዟል ባለቤቱ። አንደኛው ምልክቶቹ በትክክል እንድንረዳለት እንድናነብለት። ደህና ዋላችሁ ምልክቶቹ እንድንረዳ፣ ሁለተኛ ምልክቶቹ ከገቡን በኋላ ምን እናድርግ ለሚለው ደግሞ ተዘጋጁ ብሏል። ይህ ሀሳብ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 በማቴዎስ ምዕራፍ ሀያ አምስት ሙሉን ሁለት ምዕራፍ በሙሉ የተሰጠ ትምህርት ነው። ክርስቶስ እመጣለሁ ብሏል። ከመምጣቴ በፊት ግን ምልክቶች ይከሰታሉ ብሏል። ጸሐፊዎች ይህንን በሶስት ከፍለው ተናግረውታል። ፖለቲካዊ፣ ሃይማኖታዊና ኢኮኖሚያዊ ችግሮች ይፈጠራሉ። እኔ ከመምጣቴ በፊት ፖለቲካዊ ማለት ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ። ከባድ ከባድ ጦርነት ይሆናል፣ እልቂት ይሆናል፣ ፍጅት ይሆናል። ሁለተኛ ሃይማኖታዊ ችግር እኔ ክርስቶስ ነኝ እያለ ይመጣል። ሀሳዊ መሲህ፣ ሀሳዊ ክርስቶስ፣ ሀሳዊያነ ነቢያት ይመጣሉ። ሐሰተኛ መሲህ ይመጣል። ምናልባት አንዳንድ ሰው ሰማለሁኝ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁ የሚያጭበረብሩ እነዚህ ጥቃቅና ነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንጻር እነ እዚህ ግባ የሚባሉ እንዲያው እንደውኛ ላልተን ነው እንጂ ምልክታችሁ የሚማርክ አይደለም። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው? ፀሐይን በእጁ ጨብጦ የሚያሳይ የአሁኖቹ እንኳን ፀሐይ አምፖል አይጨብጥም። ታውቋቸዋላችሁ። እኔ እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል። እኔ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮ ሊጸለይለት ነበር የሚገባው እኮ እጸለይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉኝታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው አሁን የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲህ ቀላል እንዳይመስላቸው ድንቅ ድንቅ ተአምራት የሚያደርግ እንዲያውም ባለቤቱ ወሶበ ኢሀጽራ እና እነዛ ቀኖች ስለተመረጡ ሲባል ስለተመረጡ ሲባል ቀኖቹ ባያጥሩ ኖሮ ሁሉም ሰው በሳተ ነበር ተብሎ ያ የሃይማኖት ችግር ይፈጠረ። ዛሬ ፍጭቶች አሉ፣ ግጭቶች አሉ፣ ከየቦታው እንሰማለን። ምክንያቱም እዚህ ሀገር ላይ ኢኮኖሚያዊ ችግር አለ። ኢኮኖሚያዊ ችግሩን ለማምለጫ ሰዎች ምንም ነገር ለማድረግ አይመለሱም። የሰው ልጅ ገበያው ከደራለት ማንንም ሊሸጥ እንደሚችል ፈጣሪውን ሰላሳ ብር በመሸጥ አሳይቷል። ገበያ ከደራ የማይሸጥ የለ ይቸበቸባል። እግዚአብሔር ራሱ እንደ በግ የበግ ዋጋ እንኳን ከበግ ማንሶ በሰላሳ ብር ተሽጧል። ስለዚህ ዓለም ላይ የማይሰራ ግፍ፣ የማይሰራ ወንጀል፣ የማይሰራ ክፋት እንደሌለ እግዚአብሔር የሰው ልጅ ፈጣሪውን በመሸጥ በመስቀል በመግደል አረጋግጧል ስለዚህ ከፖለቲካዊ ችግር ቀጥሎ ሃይማኖታዊ ችግር ይፈጠራል ነው ሶስተኛው ኢኮኖሚያዊ ችግር ይፈጠራል ምናልባት አሁን ያሉት ምልክቶች ጦርነቶች ይሰማሉ በየቦታው የሃይማኖት ጉዳዮች ይሰማሉ በየቦታው የኑሮም የምጣኔ ሀብቱ ችግር ይሰማል በየቦታው ያን ጊዜ ክርስቶስ ይመጣል የሚሰማው ይህ አይደለም ይህን ምንውሯታ ክርስቶስ የምጥ መጀመሪያ ነው። ይሄ ለዛ ለታላቁ መከራ ይሄ ዋዜማ ቅምሻ እፍታው ነው ይሄ ብሏል። ስለዚህ እነዚህ ሶስት ምልክቶች ይከሰታሉ። እነዚህ ሲከሰቱ ምልክቶቹን እንዴት ነው የምንረዳቸው? ነው ትልቁ ነጥብ። ክርስቶስ ይምጣ፣ ይምጣ ጮክ ብላችሁ ንገሩ። ይምጣ አይምጣ? ይምጣ። እሺ ሞት ይምጣ፣ ይምጣ። እስኪ አንድ ጥቅስ አብረን እንበልና ቀጥሎ ያለውን ላስረዳችሁ ልሄድ፣ በሉ ከክርስቶስ ጋር ልኖር እናፍቃለሁ። ወደ የት መሄድ? ከማን ጋር ለመኖር? ምን አደርጋለሁ? እናፍቃለሁ። ቅዱስ ጳውሎስ ነው የሚለው። በጣም በቀላል ቋንቋ ተርጉሞ ካላችሁ ይሄን ቅዱስ ጳውሎስ ምን እያለን ነው? መሞት ናፍቆኛል እያለን። ሞት ናፍቋችኋል? መሞት ትፈልጋላችሁ? አንፈልግም ያበሻ እያጣጣረ እንኳን ማምሻ እድሜ ነው የሚል ጀግና ነው ቆሎ እየቆ አንጀቱ ታጥፎ አጥንቱ ገጦ ደሙ ተመጦ ቆዳው ደርቆ ስጋው አልቆ አልጋ ላይ ተጣብቆ ማምሻ ም እድሜ ነው እስቲ በሰላም አሳድረኝ በግድ በግድ መንጭቆ ነው ሞት የሚወስድን ታውቃላችሁ በየቦታው በየጸብሩ ተንከራተን ገንዘብ ያላቸው በአውሮፓ በአሜሪካ በሰለጠነው ዓለም እኛ ድሆቹ ደግሞ በእሷና ቆሎ ተሸክመን በየጸብሩ ተንከራተን ተንከራተን መንጭቆ ነው ሞት የሚወስደን ታውቃላችሁ። ማንም እሺ በጀ ብሎ መሞት የሚፈልግ ሰው የለም። እውነቱን ለመናገር ግን ሐዋርያው ቅዱስ ጳውሎስ ምን አለ? ሊሄድ ከማን ጋር ልኖር ምን አደርጋለሁ? ሞቴ ናፍቆኛል። እኛ ኮ ክርስትና ቢገባን እኮ ሰው እናቱ ሲሞትበት እኮ እንኳን ደስ ያለህ እናት ሞተችል ነበር መባል ያለበት። እንኳን ደስ ያለህ አባት ሞተል እንኳን ደስ ያለሽ ወንድምሽ ሞተልሽ። ሰው በደስታ ልዙን አሜሪካ ልኮ፣ ወደ መንግሥተ ሰማያት እያለቀሰ ከላከ፣ አሜሪካ ገብተው መንግሥተ ሰማያት አልገባችሁም ማለት እኮ ነው። ሰው አሜሪካ ሲሄድ ቦሌ በእንባ እየተሸኘ በደስታ ስጦታ ተሰጥቶ አበባ ተሰጥቶ፣ ቦሌ ላይ የሚፈሰው እንባ እኮ ከሄደ በኋላ ይረሳኝ ይሆን ነው እንጂ ፍቅር እኮ አይደለም፣ እውነቱን ለመናገር ይህ ሰውዬ እንባ የትዝ እያለው እንደው ዶላር ይልክ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛል እኮ ነው አይደል? ሰው በደስታ አሜሪካ ወንድሙን የላከ ሰው እንዴት ወደ ክርስቶስ በተስፋ መቁረጥ ይሸኛል? ታላቁ ሊቅ ዮሐንስ አፈወርቅ ወበንቴ፣ እየሰማችሁ ነው? ወበንቴ አክሙ አፍር አለ፣ አሳፈራችሁኝ አለ ክርስቲያኖች፣ ዮሐንስ አፈወርቅ ሲናገር ምክንያቱም ለቅሶ ሲሆን ታቃላችሁ ኢትዮጵያውያንም በትም የተለመደ ሰው ሲሞት ለቅሶ ላይ የተለያየ ሃይማኖት ሰዎች ይመጣሉ። እና ዮሐንስ አፈ ወርቅ እኛ ትንሣኤ ሙታናለን ብለን አስተምረናችሁ ክርስቶስ ሙቶን እንደተነሳው እናንተም ትነሳላችሁ ብለን እያስተማርናችሁ፣ መንግሥት ትምጣ እያልን የጸለይን ሀገራችን በሰማይ ነው ብለን የጸለይን አባታችን በሰማይ የምትኖር ብለን የጸለይን ተስፋ እየጠበቅን ዘመድ ሲሞትብን ግን ፊት እንነጫለን፣ ጸጉር እንላጫለን፣ ያዙ ይልቀቁኝ፣ አብራችሁ ቅበሩኝ እንላለን እና ከናኛ ከነ ከኛ ሃይማኖት ውጭ ያሉ ሰዎች በእውነት እነዚህ ሰዎች ኋላ እንነሳለን ብለው ያምናሉ እንዴ? አያያዛቸው አይመስልም። ዮሐንስ አፈወርቅ አፈርኳል፣ በእናንተ ተግባር። ስለዚህ የማን መንግስት ይምጣ? የእግዚአብሔር መንግስት በየት በኩል ነው የሚመጣው? በሞት በኩል ነው የሚመጣው። ምልክቶቹ ቅድም እንደነገርኳችሁ ጦርነቱ፣ ረሃቡ፣ መከራው ሲደራረብ ይሄ የምን ምልክት ነው? የማን መምጣት ምልክት ነው? የክርስቶስ መምጣት ምልክት ነው። ስለዚህ እናንተ ከመሸበር ከመደንገጥ ከመበርገግ ከመታወቅ ተስፋ ከመቁረጥ ይልቅ ምልክቶቹን እያያችሁ ተዘጋጅታችሁ ጠብቁኛለና። ምዕራፍ 24 ከ36 በኋላ ምዕራፍ 25 ሙሉውን ክርስቶስ ሂደቱን ተናገሩ። አንደኛ ምልክቶቹን ተናገረ። ሁለተኛ ምልክቶቹን የሚያዩ ክርስቲያኖች ምን ማድረግ አለባቸው? የሚለውን ተናገረ። እንግዲህ እናንተ ያ ቅድም የተናገራቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች ሲፈጠሩ ክርስቲያኖች ምንድን መሆን ያለባቸው? ድለዋን ክሙ ንበሩ ተዘጋጅታችሁ ጠብቋለና ማቴዎስ 25 ከቁጥር 1 እስከ 14 ላይ ክርስቶስ ተናገረ። ትመስል መንግሥተ ሰማያት አስሮነ ደና ግለ እለነሳ ማሃተው ይሆን ወወፃ ውስተ ቀበላ መራዊ ደና መሻቸው በደንብ ስሙን። መንግስተ ሰማያት መንግስተ ሰማያት አስር መብራታቸውን ይዘው ሙሽራቸውን ሊቀበሉ የወጡ አስር ደናግልን ትመስላለች አለ መጽሐፍ ቅዱስ። ቆነጃጅት ብሏቸዋል፣ የግዙ ደናግል ነው የሚለው። ቆንጆ ማለት በመጽሐፍ ቅዱስ ቋንቋ አይኗ፣ ጥርሷ፣ አፍንጫዋ ማለት ከመልክ ጋር አይገናኝ ቆንጆ ማለት በመጽሐፍ ቅዱስ ቋንቋ በክብረ ንጽህና ያለች በድንግልና ያለች ወንደማታውቅ ማለት ጎበዝ ማለትም እንዲሁ ነው ጎበዝ አንድ ሰው ጎበዝ ነው ከተባለ ሴት የማያውቅ ቆንጆ ናት ከተባለች ደግሞ በድንግልና ያለች ማለት ለዚህ ነው መጽሐፍ ቅዱስ የቁንጅና ባልሽን ይለ የቁንጅና ባል ማለት ምን ማለት ነው የህግ ባል ማለት ነው የድንግልና ባል ማለት ስለዚህ እነህ ሴቶች አስር ናቸው ደናግል ናቸው የትሄዱ ሙሽራ ለመቀበል ሙሽራውን ለመቀበል ሲሄዱ ሰርግ ቤት ከሄዱ በኋላ ሙሽራው ዘገየ። ሙሽራው ከመዘግየቱ የተነሳ ሌሊቱን ሙሉ እሱ ጋር ስለምናሳልፍ እስኪመጣ ድረስ ትንሽ እንደ እንቅልፍ እንውሰድ፣ ትንሽ ምንድን ናፕ ነው የምትሉት እናንተ ናፕ። ገደም ብለን ሙሽራውን እንጠብቅ፣ በኋላ ትንሽ ድካም እንዲቀልስን ብለው ገደም ገደም አሉ። ስንትናቸው ሴቶቹ? ጮክ ብላችሁ ነገሩኝ ምንድናቸው ቆነጃጅት? ምንድን ነው ብያለሁ? ደናግልና የት ነው የሄዱት? አቤት ሙሽራው፣ ሙሽራው ምን ሆነ? ዘገየ። ስለ ዘገየ ትንሽ እንተኛ ብለው ተኙ። ሙሽራው መጣና ጥሩን በተነፈ። ልክ ግር ግር ሲፈጠር ሸብረቡ ሲበዛ የተኙት አስሩ ሁሉ ብንን አሉ፣ ነቁ። ወዲያው ልብሳቸውን አስተካከሉና አስሩ ሁሉ ነቁ ከእንቅልፋቸው። ነገር ግን ሙሽራውን ለመቀበል የሚያስፈልግ ሁለት ነገር ነበረ፣ ፈትልና ዘይት። ወይም በጣም እናቅለው ከተባለ እናንተ በምታውቁት ቋንቋ ክርና ጋዝ ማለት ነው። መመና እንደና ዋላችሁ፣ ክርና ጋዝ ማለት ነው። አንድ ኩራዝ ታውቃላችሁ። በደንብ ያዙት። የመብራቱ ዋጋ እየጨመረ ነው፣ ሞኝ እንዳትሆነው። የእግር መንገድ ተለማመዱ፣ ነዳጅ እየጨመረ ነው ከምትነድ እግርህን አስለምደው። የኖርንበት ነው፣ እግዚአብሔር ይመስገን። ፈረንጆቹ ይሰቃዩ፣ ምቾት ያንገላታቸው እንጂ እኛ በእግራችን ለመሄድ ችግር የለብንም። እና አንድ ኩራዝ እንዲበራ ምን ምን ያስፈልገዋል? አቤት፣ አቤት። ጋዝ ብቻውን ይነዳል? ክር ብቻውን ይነዳል? ስለዚህ ምን ያስፈልጋል? ክርና ጋዝ ያስፈልጋል። ልክ አስካስሩ አምስቱ ሁለቱን ይዘዋል፣ ክሩንና ጋዙን ማለት ነው ወደ ሙሽራው ሲመጣ መብራታቸውን ለኮሱና ሙሽራቸውን እልል እያሉ አጅበው ተቀበሉ። አምስቱ ደግሞ ክር ብቻ ነው የያዙት። ብንን ሲሉስ ትዝ ሲላቸው ጋዛ ሊያዙ እባካችሁ፣ ሃባነ ቅባ እንቅብክን እባካችሁ ከጋዛችሁ ከዘይታችሁ ትንሽ ትን ስጡን አሏቸው። እነዛ እያክል ለናንተና ለኛ አይበቃም፣ ለኛ ብቻ ለዚህ ምሽት መጠን እናያዘው ውራ ወተሳየጣ ሂዱና ጋዝ ገዝታችሁ ኑ አሏቸው። ከዛ በኋላ እነዛ ዝርክርቅ ሴቶች አምስቱ በየሰፈሩ እዝ ሰፈር ሱቃለ ዛ ጋዝ አለ የለም፣ ጋዝ አለ የለም ክራቸውን አንጠልጥለው ሲመለሱ ልባሞቹ ክርና ጋዛቸውን ለኩሰው ሙሽራቸውን አጅበው እልል እያሉ ገብተው በሩ ተዘግቶ ጭር ብሎ በሩ ሜዳው ጭር ብሎ ባዶ ሆኗል። ከዛ በኋላ እባክ ብለው አንኳኩ። ሴቶቹ አርኸወነ አርኸወነ፣ እባክ ክፈትልን አስገባናሉ። አማን እብለክን እያአምነክን እያአምረክን እስመስእንክን ተጊሃ ምስሌ እንደኔ ተግታችሁ መጠበቅ ተዘጋጅታችሁ መጠበቅ አልቻላችሁምና፣ እውነቱን እላችኋለሁ አላውቃችሁም አላቸው። ከዚህ ይሰውረን እግዚአብሔር። ጋዙን ከክሩ ጋር ያዋህድልን እግዚአብሔር። ሴቶቹ ስንት ናቸው አልኩኝ? የት ሄዱ? ሙሽራው ምን ሆነ? ሙሽራው ምን ሆነ? ስለዘገየ ተኙ። ሙሽራው ሲመጣ አቤት ስንቱ ስንቱ፣ አስሩ። ከዛ በኋላ ልዩነቱ የተጀመረው የት ላይ ነው? ከዚህ በኋላ ነው። ሙሽራውን ለመቀበል በመውጣት ይለያያሉ። አቤት ሙሽራው የዘገየው ለአስሩም እኩል ነው አይደለም? የተኙት እኩል ነው አይደለም? የነቁት እኩል ነው አይደለም? እኩል ነው። ልዩነቱ የቱ ጋር ተጀመረ? መብራት ሲያበሩ እነዚያ ክር የላት ጋዜ የላቸውም። እነዚህ ክር አላቸው። ይሄ ታላቁ ሊቅ ዮሐንስ አፈወርቅ በግብረ ሕማማት ላይ በጻፈው በለተረው በሚነበበው ላይ በእንተ አስሩን ደናግል፣ ስላስሩ ደናግል ብሎ በተረጎመው ላይ እነዚህ ሴቶች አስሩን ደናግል ነበሩ። ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ከወንድ ርቀው በንጽህና ይኖሩ ነበሩ። ነገር ግን ድንግልና ብቻውን አያድንም። ወፍ በአንድ ክንፉ መብረር እንደማይቻለው ሁሉ በመንፈሳዊ ሕይወትም በአንድ ነገር መብረር አይቻልም፣ መምጠቅ አይቻልም፣ መጽደቅ አይቻልም አለ። እነዚህ ሙሽራውን ለመቀበል ወጡ። ሙሽራ የተባለው ክርስቶስ ነው። መርዓዊ ያለ ቤተ ክርስቲያን የቤተክርስቲያን ሙሽራዋ

የጥሉን ግርግዳ የናደ የለያየንም መጋረጃ የቀደደ እንባችን ያበሰ ቁስላችን የፈወሰ ጥያቄያችን የመለሰ ወደ ወጣንበት የመለሰን ሙሽራችን ማን ነው? ክርስቶስ ነው። ይሄ ሙሽራ ይመጣል ብለናል አይደለም። መላእክት ለሐዋርያት ነግረዋቸዋል። በሐዋርያት ሥራ ምዕራፍ ቁጥር ስምንት ላይ ስትመለከቱ ክርስቶስ ሲያርግ ሐዋርያት እንዲህ አንጋጠው ክርስቶስ ደመና ደመናውን ሲያዩ መላእክት መጥተው ምን አሏቸው? እናንተ የገሊላ ሰዎች ምን ምን ምንታ ያላችሁ እንዲህ ሲያርግ እንዳያችሁት መልሶ ይመጣል፣ አለ። ይመጣል፣ የእኛ ጌታ ከጨለማው ይገላግለናል፣ ከግፉ ይገላግለናል፣ ከንባው ይገላግለናል። ከረሃቡ ከጥሙ ከበደሉ ከመገፋፋቱ ትርፍና ኪሳራው ረሃብና ጥጋቡ ሀዘንና ደስታው ውርቀቱና ትንሣኤው ሹመትና ሽረቱ በተምታታበት ዓለም ውስጥ ከዚህ ነጻ ያወጣናል። ጊዜ ክብርና ምስጋና ይግባል። ስለዚህ እነዚ አስር ሙሽሮች አምስቱ ክርም ጋዝም አላቸው ክር የተባለው ሃይማኖት ነው። ጋዝ የተባለው ምግባር ነው። ስጋውን ደሙን መቀበል ሃይማኖት ነው። ለድሃ ማብላት ክር ነው። ብዙ እዙ ውስጥ ያላችሁ ባሎች ቤተ ክርስቲያን መታችሁ ትሰግዳላችሁ ትጸለያላችሁ ይሄ ክር ነው። እቤት ሚስትህን ካቃጠልካት ግን ጋዝ የለህም ማለት ነው። ምን ያስቃል? አንተ ወነን እሰርታለሁ ማለት ነው። እዛ ጋር አንድ ሰው ስቆር ወንድ ነው የሳቀው ጋዝ ችግር አለ ማለት ነው። አንቺ እህቴ ባልሽን እያንገበገብሽ እዝመተሽ ተሳላሚ ነይ ብትይ እኛ ተላታሚ ነው የምንልሽ። ተላተምሽ ነው የሚባለው። ጋዝ የለም፣ የጋዝ እጥረት አለ። ሰፈር ሰራተኞች የምትበድሉ ሸማችን የሚበድል ነጋዴ፣ እንደኛ አገር እኮ ምእመናን ክፋታችን ጥግ ደርሶ እኮ ለሁለት ዓመት ህፃናት የመጣውን መድኃኒት የመጠቀሚያ ጊዜውን አሳልፎ የሚሸጡ ጋዝ ያለቀባቸው ነጋዴዎች በየቢሮ ባለ ጉዳይ የሚያንገላቱ ጋዜ የሌላ ወዳጀ፣ አንተ በእግዚአብሔር ታምናለሁ ያለ፣ አዎ አጋንንትን ከማው ያምኑ ወጡ ወይ ደነግጹ። ሰይጣንም ያምናል እንዳንተ። በዚህ አይደለም ሰይጣን ያምናል፣ ግን ምግባር የለውምና ክርስቶስ ሲመጣ በማርቆስ ወንጌል ምዕራፍ አምስት ታያላችሁ። ክርስቶስ ሰይጣን ክርስቶስን ሲያለ የያው እግዚአብሔር ልጅ ነው ያለው ይሄ ቀላል ምስክርነት መሰላችሁ እንዴ? የነ ጴጥሮስ የነ ቅዱስ ጳውሎስ የሐዋርያት ምስክርነት እኮ ነው ይሄ። ሰይጣን ግን ይህን ሲል ምን አለው ናውጣ ነው ያል። ዛሬ ብዙ አጥማቂዎች ሰይጣንን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንደ ጓደኛ ያነጋግሩ። እንዴት ነው ያስካል? እንዴት ነው ያስካል? አሁን ምንድነው የምትፈልገው? እንዴት ከአንድ ሌባ ጋር ውይይት፣ ፖሊስ ሌባ ካገኝና ፖሊስ ከሌባው ጋር ውይይት ከጀመረ ገንዘብ አምጣ እናፈታለሁ እያለው ነው ማለት ነው። እውነቴን ነው የምለው፣ አጥማቂ እኛ ደግመን ደግመን ተናግረናል። እናንተ እኛን አሰሙንም እንጂ የሚያጠምቁ ሰዎች ሰይጣንን ሊያስለፈልፉት አይገባም። ና ውጣ ነው። ሌባ፣ ሌባ፣ አጭበርባሪ፣ አታላይ እሰው ቤት ነው የገባው። ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ እሰው ቤት የገባ ሌባ ማለት እና ውጣ ነው የሚባለው። አታስለፍልፉት። ካስለፈለፋችሁ ውሸታም ነው ሰይጣን። አቡሃ ሐሰት የዮሐንስ ወንጌል ምዕራፍ 8 አንብቡ። ሰይጣን ምን ይለዋል? አቡሃ ሐሰት ልጅ ከአባቱ እንዲገኝ ውሸት ከማን የተገኘው? ከሰይጣን አመጻ ወጻት መዛግብት ያ ሄሮክም ሲናገር ነቅ ውሸት ሰይጣን፣ አዳም እና ሰይጣን አስተምሯቸው ነው። ሰይጣንስ ከራሱ አመንጭቶ ውሸታም፣ አጭበርባሪ፣ አታላይ። ደስታችሁ ለምን ጠቅ 24 ሰዓት የሚያደባ እንዴ? ናቃለን እኮ ጸበል ሊጠመቁ ጎረቤቶች ተጠራርተው ሄዶ እኮ የታክሲ እኔ ልክፈን እኔ ልክፈን፣ በፍቅር ተቃቅፈው እንደው በሰላም ሲመለሱ አጥማቂ ጋር ደርሰው ሲመለሱ በተለያየ ታክሲ ነው የሚመጡ። ለምን ታቃላችሁ? ሰይጣን ሲለፈልፍ እሷን መዳኒት ያደረገች በሎ ሰፈሩ ቡና እንዳይጣጡ ያደረጋቸው እንኳን መንግስተ ስም ቡና እንዳይጣጡ ያደረጋቸዋል። ስለዚህ እኔ አቃለሁ ልጨርስ ነው። ይቀርታ ደና አላችሁ አሜሪካን አገር እስቴቱን አልነግራችሁም። አንድ ትህት የሚያጠምቁ ሰዎች መጥተው ሄደችና፣ ሰይጣን ምንድን ያዘ ሲባል ባለቤቴ በውስጥ ልብስ ሻስደግሙብሻል ብሎ ይለፈልፋል። ሰይጣን እንዴት ያለ የተባረከ ቆራቢ! ሰው እኮ ነው። ውስጥ ልብስ ይገዛላት እንደሆነች፣ በውስጥ ልብስ አያስደግም ሰው ይሁን ሰይጣን። ውሸት። ያን ጊዜ ታዲያ አጥማቅ ምን አለበት? አንተ አጭበርባሪ ውጣ፣ ምን አገበየም የምን ውስጥ ልብስ ነው ማለት ነበረ። አሀ፣ እስኪ አምጣው እንደ ልዩ አማካሪ ሰይጣንን ካማከር፣ ብዙ ይቀረሻል። ብዙ ይተፋል ሰይጣን ልንሰማው አይገባምና። ስለዚህ ምን ይመናል? ይታያቸዋል። ምንና ምን? አቤት ክራላችሁ? ክራለን እንዴ ዓለምን የፈጠረው ማን ነው? ሥላሴ ስንት ናቸው? አንድም ሦስትም ናቸው። ምስጢረ ስጋዌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን ምስጢረ ስጋዌ ያመነ የተጠመቀ ይድናል ብለን እናምናለን ምስጢረ ጥምቀት ስጋዬን የበላ ደሜን የጠጣ የዘላለም ይወታለሁ ብለን እናምናለን ምስጢረ ቁርባን ክርስቶስ ሲመጣ ሙታን ይነሳሉ ብለን እናምናለን ምስጢረ ተንሣኤ ሙታን ይህን እናምናለን አናምንም ድንግል ማርያም አማላጃችናት አይደለችም ጻድቃን ሰማዕታት ቅዱሳን እንወዳቸዋል አንወዳቸውም ይህ ክር ነው ምእመና ይህ ክር ነው እግዚአብሔር እንደሚወደን ማረጋገጥ ሃይማኖት ነው። እኛ ሰውን ስንወድ ደግሞ ክር ነው። አንተ ሥጋ ወደሙን ስትበላ ሃይማኖት ነው። ለድሃ ስታበላ ክር ነው። ደናደሩ